እሺ ቅዱሳን እግዚአብሔር ስም የተባረከ ይሆን ቀጣ ወደ ትምህርታችን እንሄዳለን እሺ በሰርምኔስ ወዳለው መጽሐፍ የሚለውን ላሳያችሁ በሰርምኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ሞቶ የነበረው ያውም የሆነው ፊተኛውና መጨረሻ እንዲህ ይላል መከራህንና ድህነትን አውቃለሁ ነገር ግን ባለጠጋ ነህ የሰይጣንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ ልትቀበለው ያለህን መከራ ትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወኅኒ ሊያገባችሁ አለው። አስር ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንህ ሁን የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በሁለተኛው ሞት አይጎዳም ብሎ መጽሐፍ ቅዱስ ያስተምረናል። የእግዚአብሔር ስም የተባረከ ይሁን። ይሄ በሰምርኔስ ወዳለው አብያተ ክርስቲያናት የተላከ ነው። ታስታውስ እንደሆነ ዮሐንስን ራእይ በሶስትም ከፍለዋለን ብለን ነበረ ያየኸውን አሁን ያለውን እንደገና ደግሞ ሊሆን ያለውን። እነዚህን ሶስቱ ነገሮች ለማስታወስ ሪቪው ለማድረግ ተመልከቱ። ያየኸውን ሲል ኢየሱስ በሰብአዊ ክብሩ እንዴት እንደተገለጠለት እና በአብያተ ክርስቲያናት መካከል ጌታ ሊጎበኝ እንዳለ በወርቁ መቅረዞች መካከል ኢየሱስ እየተመላለሰ እንዳለ ያንን ያየኸውን ይለዋል። ከምዕራፍ ሁለት እስከ ሶስት ስትሄዱ ደግሞ አሁን ያለውን ምንድነው? አሁን ያለው የረከሰውን ዓለም ያመቻመቸችዋን ቤተ ክርስቲያን የአብያተ ክርስቲያናትን ውጥንቅጥ፣ ይህንን ነገር ሁሉ የሰባቱን አብያተ ክርስቲያናት ማለቱ ነው፣ ምዕራፍ ሁለትና ሶስትን። ከዛ ከምዕራፍ አራት እስከ ምዕራፍ ሃያ ሁለት ድረስ የምትመለከቱት የመጨረሻውን ዘመን በመንበረ ጸባውት የሚሆነው ስለ ንጥቀት፣ ስለ መከራው ዘመን ከዚህ በኋላ ሊሆን ያለውን እነዚህን ነገሮች ጻፍ ብሎ በሶስት ክፍል ሲነግረው ትመለከታላቸው። እግዚአብሔር ስም የተባረከ ይሁን። ስለዚህ በዚህ መሰረት ነው ሰባቱ አብያተ ክርስቲያናትን ጻፍ ስለነሱ ይሏል። ሰባቱ አብያተ ክርስቲያናትን ተመልከቷቸው። አቀማመጣቸው ከኤፌሶን ሰምርኔስ፣ ከሰምርኔስ ወደ ጴርጋሞን፣ ከጴርጋሞን ወደ ቲያጥሬ መንገድ ነበር፣ የተያያዙ አገሮች ነበሩ። ቲያጥሬ፣ ሰርዴስ፣ ፊላዴልፊያ፣ ላዮዴስያ ወይም ሎዶቅያ የምትባለው። ስለዚህ ስማቸውን ሄዳችሁ እስትመለከቱ፣ ኤፌሶን ማለት የተወደደች የተፈለገች፣ የሚመኟት፣ የምትሻ የተወደደች ቆንጆ ከተማ ናት፣ ኤፌሶን ማለት ወይም ኤፌሰስ በግሪክኛው። ሌላው ደግሞ ሰምርኔስ አሁን የምንማረው ከርቤ ማለት ነው። ወይንም ደግሞ መረር ያለ ነገር ያለባት ማለት ነው። በከተማው ያለ ምን እንደሆነ ልታውቁ ትችላላችሁ፣ ከዚህ ቃል በመነሳት ከዛም ጴርገሞንን ትመለከታላችሁ። ጴርገሞን ማለት ደግሞ ከኃይል ጋር የተጋባች ከኃይል ጋር የተያያዘች ማለት ነው። የምን ኃይል እንመለከታለን? ሌላ እንግዳ የሆነ ኃይል። አራተኛ ቲያጥሮናት። ቲያጥሮን ደግሞ የአማልክት ማደሪያ ማለት ነው ቲያጥሮን ማለት ያቺ ኤልዛቤል የነበረችበት ከተማ። ሰርዴስ የከበረ ድንጋይ ቅሬታዎች ማለት ነው፣ የከበረ ድንጋይ ቅሬታዎች። ፊላደልፊያ የወንድማማች ፍቅር ወይም የወንድሞች ፍቅር ማለት ነው። ሎዶቅያ የሰው ስልጣን ማለት ነው። በቀላሉ በሲምፕል ሰው በሚገባው መንገድ ስናስቀምጥ ማለት ነው። እግዚአብሔር እናመሰግናለን። ስለዚህ ሰባቱ አብያተ ክርስቲያናትን በዚህ መንገድ ከተመለከትን ስማቸውን፣ ትርጉማቸውን ከተመለከትን ቀጥታ ወደ ምን እንሄዳለን ማለት ነው። እነዚህ አብያተ ክርስቲያናት ተራ በተራ ምን እንደሚመስሉ ልናቸው ይገባል። ምክንያቱም አንዳቸው ከአንዳቸው ጥሪያቸው፣ አካሄዳቸው፣ አሰራራቸው ሁሉ ነገር እየተለየ ነበረ። ለዚህ ዛሬ ሰምርኔስን ለብቻ እናያታለን። ሰምርኔ ሄርሜስ ወይም ስመርና ትባላለት ወይ አሁን ደግሞ በቱርክ ያለች ናት። ቱርኮች ደግሞ ኢስሚር ይሏታል። ተመልከቱ፣ የስሙ ሲሚላሪቲ ስቲል ኦሪጂናል ከሆነው ስሟ ጋራ በጣም የተቀራረበ እንደሆነ ትመለከታላችሁ። እግዚአብሔር ስም የተባረከ ይሁን። ስለ ሰምርኔስ አንዳንድ ነገሮች እንነጋገር። ሰምርኔስ ምን አይነት ከተማ ናት? ሰምርኔስ በወንጌል ምን ትመስል ነበር? እና ሰምርኔስ ማለት እንግዲህ እንዳልኳችሁ ከርቤ መራራ ማለት ነው እና ወይም መራራ ከርቤ ያለባት ጥንታዊ የከርቤ ንግድ ይደረግባት የነበረች ከተማ ናት። ከርቤ እንደምታውቁት ስለተለያየ ለጠረን ለምንድን ነው ለዕጣን ይጠቀሙበታል። እና የቆረቆራት አሌክሳንደር ደግሬት በተለይ በሶስተኛው መቶ ዓመታት አካባቢ አሌክሳንደር፣ ከክርስቶስ ልደት በኋላ ማለት ነው፣ የጀመራት ቤተክርስቲያን በፊት ማለት ነው ይቅርታ፣ የጀመራት ከተማ ናት አሌክሳንደር ግሬት እና የታወቀችበት አንድ ነገር አላት። ልክ እንደ ከርቤው የምትታወቀው ሆሜር የሚባል የግሪኮች ምሁር የነበረባት የተወለደባት ከተማ ና በኋላ ደግመዋለሁ ስለ ሆሜር እና በዚህ ዘመን ነው አሁን ነው ኢዝሚር የተባለችው እንጂ ቀድሞ ሰምርኔስ የምትባል ከተማ ነበረች። እና በመካከሏ ወርቃማው መንገድ ወይም ደግሞ የአማልክት ጎዳና ተብሎ የሚጠራ ትልቅ ጎዳና ያልፍባት ነበረ እና መንገዱ ሁለት አማልክቶች የሚመለኩበትን ቤተ መቅደሶች የሚያገናኝ ነበረ። አንደኛው ሴብል የምትባለውን አማልክትና ሁለተኛው ደግሞ ዙስ ወይም የአማልክት አለቃ የሆነውን ዙስ የሚባለውን አምላካቸው ቤተ መቅደስ ያለበትን መንገድ የሚያገናኝ መንገድ ነበረ። ይሄ ወርቃማው ጎልደን ሃይዌይ ተብሎ የሚጠራው እና በሰምኔስ ብዙ የተሰራ ታሪኮች አሉ። በሰምርኔስ ተራራ ላይ ከሁለት ሺህ በላይ ክርስቲያኖች ተገድለው እንደነበር ታሪክ ይናገራል። እና እነዚህ ክርስቲያኖች ለምን እንደተገደሉ እናያለን በኋላ ወደ ውስጥ ገብተን እና ፖሊካርፕ በዛ ከእነሱ አንዱ በእሳት መስዋዕት የሆነው ሰማዕት፣ አንዱ የቤተ ክርስቲያኒቷ የመጀመሪያ ሰማዕት እሱ እንደሆነ ይነገርለታል። ፖሊካርፕ የቤተ ክርስቲያን አባቴ ነበረ እና ስለ ከርቤውን እመልስና ከርቤ ለሽቶ መቀመሚያ የሚጠቀሙበት ነው። ለመድኃኒትነት የሚጠቀሙበት ነው። አስከሬን ለመገነዝ የሚጠቀሙበት ነው። በዘመኑ ለነበረው ደግሞ በዛኛው ዓለም ማለት ነው። በጥንቱ ዓለም ላይ የከርቤና የከርቤ ምርቶች በጣም ዋና አከፋፋይ ሆና ለረጅም ጊዜ ቆየች ከተማ ናት። ለዚህ ነው ስመርና ወይም ምር የሚል እንግሊዝኛው ቃል ስትመለከቱ ስመርና ከሚለው ጋር በጣም ሲሚላር ነው። ስለዚህ የአከፋፋይ ነበረች የከርቤ ጣሎችን ታከፋፈል ነበረ እና በኤጅ አምባር አካባቢ የነበረች ከተማ ናት። ውድ የሆነ ለዚህ ለሽቶ መቀመሚያ የሚጠቅም ኢምፖርታንት የሆነ ይሄ መር ወይም ደግሞ ከርቤ ነበረ። ከርቤ በቤተ ክርስቲያን ወይም በቤተ መቅደስም ውስጥ ጠቃሚ የነበረበት ጊዜ ነበረ። ተመልከቱ፣ ለካህናት ሲቀቡ ቅባቱ ከሚቀመብበት ነገር አንዱ እግዚአብሔር ቅባት አንዱ ይሄ ቅባት ነበር፣ ይሄ ከርቤ ነበረ። ከዛ ደግሞ ሌላ ስትመለከቱ አስቴር ለንግስና ወይም ደግሞ ለንግስትነት ወደ ንጉሱ ከመግባቷ በፊት ታሸችባቸው ወይም ደግሞ ተወለወለችባቸው ከተባለው ነገር አንዱ ከርቤ ነበረ። በከርቤ ያሸት ነበር። በዘይት አርገው ያሸት ነበረ። ውበቷን ለውበት ይጠቀሙበት ነበር ማለት ነው። ሦስተኛው ደግሞ ነገሥታት ሲቀቡ ይሄ ነበር። በዛ ላይ የሚሆነው እና መራራ የሆነ ነው። በመጽሐፍ ቅዱስ ውስጥ ስለ ከርቤ የሚናገር በተለይ ከጌታችን ከኢየሱስ ክርስቶስ ጋር በተያያዘ ማቴዎስ ምዕራፍ 2 ቁጥር 11 ላይ ምን ይላል? ወደ ቤትም ገብተው ይላል፣ ሕፃኑን ከእናቱ ከማርያም ጋር አገኙት ወይም አዩት፣ ወድቀውም ሰገዱለት። ምንድነው የሚያደርጉት? ከሰገዱለት በኋላ ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ከርቤም አቀረቡለት ይላል መጽሐፍ ቅዱስ። ይሄ ትንቢታዊም ነገር አለ። ክርስቶስ ሊያልፍበት ላለ ሊሞትበት ላለው ነገር ስለ ሰው ልጆች ሊቀምሰው ስላለ መራራ ጽዋ ትንቢታዊ መሰጅ ነበረው። በማርቆስ 15፥23 ላይ ሄዳችሁ ስትመለከቱ ደግሞ ከርቤ የተቀላቀለበት የወይን ጠጅ እንዲጠጣ ለጌታ ለኢየሱስ ሲሰጡት፣ እሱ ግን ቀምሶ እምቢ አለ ይላል። ምክንያቱም መራራ ነው። ምን ለማድረግ ነው? እንደ አነስቴዚያ ለማደንዝዝ ማለት ነው፣ ፔይኑ እንዳይሰማው። ስለዚህ ኢየሱስ ግን አልፈልግም ማለት እና ከርቤ ለዛም እንደሚጠቀሙበት ትመለክት አላቸው። ከኢየሱስ ጋር በተያያዘበት ከልጅነቱ ከርቤ መጣለት፣ መስቀል ላይ ከርቤ ነበረ፣ መራራ ነገር ያሳየናል። ዮሐንስ 19 ቁጥር 39 ላይ ደግሞ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ የኢየሱስን አስከሬን ምን ሊያደርገው ፈለገ? መቶ ንጥር የሚያህል የከርቤና የእሬት ቅልቅ ይዞ መጥቶ አስከሬኑን ሲገንዝ ትመለከታላቸው። ስለዚህ አስከሬን መገንዣ ይሆናቸዋል። ለማደንዘዣ ወይም ደግሞ መከራን ወይም ደግሞ አንቲ ፔይን አድርገው ይጠቀሙበታል። አተሴምታን ደግሞ እንደ ዕጣን ይቀርብ ነበር፣ ለሰዎችም ስጦታ የሚሰጥ ነበረ ማለት ነው። ስለዚህ ስለ ከርቤ ከጌታ ጋር የነበረ ይህን ነው። ስለዚህ ከርቤ ንግድ ይደረግባት ረች። ከተማ ናት ይቺ ሰምርኔስ ለምሳሌ ባለጠጋ ከተማ ከሆነች ጌታ ድሃ ነህ ግን ባለጠጋ ነህ ይላቸዋል። ለምን እንደዛ ሆኑ እንድንጠይቅ ያደርገናል። ባለጠጋ ከተማ ውስጥ እየኖሩ ለምን ድሃ ሆኑ? ምን ነካቸው? ይህን እነጋገርበታለን። እና በከተማው አንዱ የነበረው ነገር ብዙ መቅደሶች ስለነበሩ የቄሳር አምልኮ በመካከላቸው አለ። የቄሳር አምልኮ ምንድነው? እያንዳንዱ ሮማዊ የሆነ ዜጋ ግዴታ አለበት። ግዴታው ምንድን ነው? ለቄሳረ ጣዲያ በወር አንድ ጊዜ እያችሁ ሰዎች እንዲያመልኳቸው ለክብራቸው ለስማቸው የሚሆኑ ብዙ የማምለኪያ ሕንፃዎች በየጥጉ ተሰርተው ነበር። ስለዚህ ቄሳሮቹ ወይም ደግሞ እነዚህ የሮም ኢሊቶች ወይም ደግሞ ልሂቃኖቹ ትትልቅ ቦታ መቅደስ ተደርጎላቸዋል። ዶሚታኒ የራሱ መቅደስ ነበረ። የተለያዩ አይነት በኋላ ጠራላቸው። ማርክ አውሬሊየስ የራሳቸው የሆነ ቤተ መቅደስ ነበራቸው። ይመልካሉ፣ ይታጠንላቸዋል። እና ለክርስቲያኖች እንዴት አስቸጋሪ እንደሆነ ትመለከታላቸው። በገበያ ቦታ ዕጣ ይታጠንላቸዋል፣ በአምልኮ ቦታ ይታጠንላቸዋል። ሲዘር ዝሎ ደግሞ ቄሳር አምላክ ነው ጌታ ነው ተብሎ ይሰገድለታል። ባህል ሁኔታ ውስጥ ነበሩ የነበሩት ክርስቲያኖች። በዚህ መካከል ጌታ ያንን የወርቅ መቅረዝ መርምሮ ተመልክቶ በወርቁ መቅረዝ መካከል ተመላልሶ የተናገረውን ነገር ነው ዛሬ የምንመለከተው። ሰባቱ አብያተ ክርስቲያናት በጌታ አይን እየተመረመሩ ነው ያሉት። ጌታ መረመረና መጀመሪያ የተናገረው ነገር እንደዚህ የሚል ነው። በሰምርኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው እነዚህ ነው እንዲህ ይላል ማንነቱን በትክክል ይነግራቸዋል። እኔ ሞቼ ነበርኩኝ፣ ሕያው ነኝ፣ ፊተኛ ነኝ፣ መጨረሻ ነኝ፣ አልፋ ነኝ፣ ኦሜጋ ነኝ የሚለው ቃል ይህን ነው፣ በግሪክኛ የምትመለከቱት። ስለዚህ ኢየሱስ የሚለው ምንድን ነው? ሞት አላሸነፈኝም። እናንተ እያለፋችሁበት ያለውን ነገር አውቃለሁ። በከተማችሁ በህዝባችሁ መካከል መከራ አለ። ይህንን ነው የሚነግራቸው። በሰርምኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው እንዲህ ይላል። ስለራሱ የተናገረውን እንፈሳሽ ለማድረግ ያህል ሞቶ ነበረ፣ ሕያው ነው፣ ፊተኛ ነው፣ እንደገና ኋለኛ ነው። ስለዚህ ኢየሱስ ክርስቶስ ከእሱ አይኖች የተሰወረ ነገር የለም፣ ከእሱ እውቀት የተሰወረ ነገር የለም። ስለ ሞት ቢወራ ያውቀዋል፣ ስለ ህይወት ቢወራ ያውቀዋል። ሞቶ የነበረው ሕያው የሆነው ፊተኛ ነው ኋለኛም ነው። ስለዚህ ከሱ ክልል ከሱ ውጭ የሚሆን ነገር የለም። በሁሉ ነገር ላይ አለቅነት እንዳለው ስልጣን እንዳለው ሊያሳያቸው የሚያስፈራቸውን ሞት ሄዶ አይቶት እንደነበረ በሞት አልፎ ስለነበረ ትንሣኤን እንደተለማመደ ፊተኛ እሱ እንደሆነ፣ ኋለኛ እሱ እንደሆነ ይህን በእርግጠኝነት ይነግራቸዋል። ይህንን የሰሙ ይህንን ያመኑ ሰዎች ምን ይሆናሉ? መከራውን እንዳይፈሩ ያረጋቸዋል። ስደቱን እንዳይፈሩ ያረጋቸዋል። ተግዳሮቱን እንዳይፈሩ ያረጋቸዋል እና ጌታ የሚላቸው ነገር ምንድን ነው? አውቃለሁ ይላቸዋል። ለእያንዳንዱ አብያተ ክርስቲያናት ከሚናገረው ነገር አንዱ ይሄ ነው። ስራን አውቃለሁ ያላቸዋል። አውቃለሁ፣ የምታልፍበትን አውቃለሁ። ምንድን ነው እነዚህን ከተሞች አውቃለሁ ያላቸው እ የጌታ እውቀት በመረጃ ወይም የአእምሮን እውቀት ለመናገር ሳይሆን የልምምድ እውቀት አለው፣ አልፎበት ያውቃል። ስለ ሞት ስለ መከራ ያውቀዋል እንጂ ዝም ብሎ የአእምሮ እውቀት አይደለም። ስለዚህ ስራህን አውቃለሁ፣ መከራህን አውቃለሁ፣ አበሳህን አውቃለሁ። መጀመሪያው የሚነግራቸው ነገር መከራህን አውቀዋለሁ ነው የሚላቸው እና ጌታ የሚለው ምንድን ነው አውቃለሁ አያለው። መከራ በክርስቲያኖች ላይ ሲያልፍ ጌታ ያያል። በጭንቀታቸው መካከል በተለይ ስለ ክርስቶስ ስለ ወንጌል በሚሰደዱ ላይ ለእነሱ ጌታ የሚላቸው ለዚህ ሰምርነት ቤተ ክርስቲያን አውቃለሁ የምታልፍበትን መከራ አውቃለሁ። መከራ እዛ ዘመን ላይ አልቀርም። አንዳንድ ስታትስቲክሶች ላሳያችሁ ሞክራለሁኝ። አንዳንዶችን ላስከፋ እችላለሁ፣ ምክንያቱም ባለፈው ስናገር አንዳንድ ሀገሮች ላይ ስደት አለ ብዬ ተናገርኩ እና አንዳንዶች ቅር እንዳላቸው ሰማሁኝ። እደግበዋለሁ። ዛሬም እንግዲህ እና በስደት በሰምርኔስ ከተማ ነበረ። ከአይሁድ ወገን ይሰደቡ ነበረ፣ ይንቋቸው ነበረ፣ ጥላቻ ነበረባቸው። ይናቃሉ ይገፋሉ። ቄሳርን ከሚያመልኩት ወገን መከራ አለባቸው። ድህነትን አውቃለሁ። ስራ እንዳይዙ በስራ በዚህ በተባረከች ከተማ፣ ሀብት ባላት ከተማ፣ ብልጥግና ባላት ከተማ፣ ከርቤ የሸጠች ባለጠጋ በሆነች ከተማ ውስጥ ክርስቲያኖች ግን ድሆች ነበሩ። ጣዖት ስለማያመልኩ፣ ለቄሳር ስለማይሰው፣ አካባቢያቸው ባሉ ባይሁዶች የተጠሉ ናቸው። እንደገናም ደግሞ በሌላ ጣዖት አምላኪዎች የቄሳርን አምላኪዎች በጣም የተገፉ ነበሩ። ይታሰራሉ ድህነትን ለብሰዋል ይሞታሉ። ይሄ በሰመነስ የነበረ ህይወትን የሚያመለክተን ነው። ስለዚህ ስደት ለነሱ አዲስ አይደለም። እንግዲህ ወደ ታሪክ ወስጄ ላሳያችሁና የመጀመሪያው ስደት የመጀመሪያው ስደት መቼ እንደደረሰ ላሳያችሁ። ይሄ የክርስቲያኖች አሰቃቂ የሆነ መከራ ውስጥ ያልፉ ነው። በተለይ በ64 ዓ ም ላይ ኑሮ አደገኛ እሳት አስነሳ እሳት አስነሳና የሮማ ከተማዎች እንዳለ መጋየት ጀመሩ። ወደ አስር የሚሆኑት መጋየት ጀመሩ እና ተጠያቂው ራሱን ያቃጠለው ይባላል። ለኮንስትራክሽን ፈልጎት ወይንም ለመስፋፋት ፈልጎ ነገር ግን በክርስቲያኖች ላይ አማካኝባቸው። ከዚህ የተነሳ ክርስቲያኖች ናቸው ያቃጠሉት ተብሎ መከራ ይቀበል ጀመረ። ከዚህ የተነሳ ክርስቲያኖች መከራ ማለፍ ጀመሩ፣ ስቃይ ውስጥ ማለፍ ጀመሩ። ታሪክ እንደዚህ ይላል። ታሲተስ የሚባል የሮም የታሪክ ዘጋቢ የጻፈውን ላስነብባችሁ፣ እንደዚህ ይላል። ክርስቲያኖች በውሾች ተቦጫጨቁ፣ በመስቀል ላይ ተቸነከሩ፣ በሌሊት የአትክልት ቦታዎች ለማብራት እንደ ችቦና ጧፍ ተቃጥለው ነበር ብሎ ታሲተስ የተባለው የሮም ዘጋቢ በጽሑፍ ስቃቸውን አሰፈረ። ምን ማለት ነው? በላያቸው ላይ ዋክስ ወይንም ደግሞ ሰም ያለብሷቸውና በእሳት ይጭሯቸዋል እና ከተማው ላይ ነደው እስኪያልቁ ድረስ ከግንድ ጋር ያስሯቸዋል፣ ያቃጥሏቸዋል። እንደ ችቦ ከተማው ላይ አነድዷቸው እና አሰቃያቸው። በክፉ ውሾች እንዲቦጫጨቁ አደረጓቸው። በመስቀል ላይ ይቸነክሯቸው ጀመረ። በቃ ያሰቃያቸው ጀመረ። የሌሊት መብራት አደረጓቸው። ትንቢታዊ ይመስላል። እኛ የዓለም ብርሃን ስለሆንን ማለት ነው፣ ወገኖች ሆይ። ወንጌል በእንደዚህ ሁኔታ ነው ወደኛ የደረሰው፣ ታሲተስ እንደጻፈልን ማለት ነው፣ ወገኖች ሆይ እና ቤተ ክርስቲያንን ጨርሶ ለማጥፋት በጣም በተደጋጋሚ የታሰቡ በቃ ሁለንተናዊ ኢምፓየር አቀፍ ስደቶች ተነስተው ነበረ። የሮምን ኢምፓየር ሁሉ ያቀፈ እና የመጀመሪያው በተለይ ይሄ ዴስየስ የሚባለው ንጉሰ ነገስ ወይም ቄሳር በ249 ዓመተ ምሕረት ላይ እያንዳንዱ ሰው አለ ለአማልክት መስዋዕትን ማቅረቡን የሚያረጋግጥ ሰርተፊኬት በእጁ መያዝ አለበት። ስለዚህ መስዋዕት ያቀረበ ሰው ሰርተፊኬት ይሰጠዋል። እና ይህንን የሚሰጡት ደግሞ የመንግስት ተወካዮች ናቸው። ስለዚህ መስዋዕት አድርጎ በገንዘቡ መስዋዕት አድርጎ ሬሲቱን ገዝቶ ወይም ደግሞ መስዋዕት እንዳቀረበ ማስረጃ አሳይቶ ሎያል መሆኑ ማለት ነው ለቄሳር ሎያል ነኝ ለማለት የሚያሳይ ነው። እና ክርስቲያኖች ግን ይህንን አያደርጉም ነበር። ከዚህ የተነሳ ነው አንዱ ድህነታቸው፣ ከመንግስት ጋር አይተባበሩም። ሁለተኛው ኢምፓየር አቀፍ ስደት የተነሳባቸው ወይም ታላቁ ስደት የሚሉት በ303 ዲያቅሊጦስ ወይም ዳያክሊተስ የሚባል ቄሳር በነገሰበት ዘመን ላይ ነበረ። እና ይሄ እሱ በነገሰ ዳያቅሊጦስ በነገሰበት ዘመን ላይ ጋላሪየስ ወይም ጋሌሪየስ የሚባል አገሬ ገዢ ወይም ገቨርነር ነበረ እና ኢቨን ዲዮቅሌጠስ ከሞተ በኋላ እንኳን ከእሱ በኋላ ሁለተኛ የነበረው ጋሌሪየስ ስደቱን ቀጥሎት ነበር። ለስምንት ዓመታት ያህል በህጋዊ አዋጅ ክርስቲያኖች ይሰደዱ ነበር። ከህዝብ ስልጣን እንዲባረሩ ተደረጉ። በተለይ መንግስት መንግስት መስሪያ ቤት ወይም ወታደር የነበረ ወይም ደግሞ ቀረጣ አስገባሪ ከነበረ ኤኒዌር በመንግስት ጋር ከህዝብ ላይ ስልጣን ያለው ቦታ ላይ ካሉ ክርስቲያኖችን ሪሙቭ ያደርጓቸው ነበር። ቅዱሳት መጽሐፍ ተወርሰዋል። የቤተ ክርስቲያን ህንፃዎች ወድመዋል። መሪዎች ታስረዋል እና የተለያየ አይነት አረማዊ ወይም ደግሞ ባዕድ የሆኑ መስዋዕቶችን አድርጉ ይባሉ ነበር። በብዙ ማሰቃያ ዘዴዎች ያሰቃያቸው ነበር፣ ያለምንም ርህራሄ ማለት ነው። ላውሮ የሰጧቸዋል ያቃጥሏቸዋል ይወጓቸዋል፣ በጦር በመስቀል ይሰቅሏቸዋል እና በሚያሳስብ ሁኔታ አስረው ይደረድሯቸዋል፣ ለአራዊት ይሰጧቸዋል። ሁሉም ምንም ሊያረካቸው አልቻለም። ይገሏቸዋል፣ ይገሏቸዋል፣ ይገሏቸዋል። ክርስቲያኖችም ይገደላሉ። በየጊዜው በሮም ግዛት ውስጥ ሁሉ ክርስትና ዘልቆ እየገባ ሲመጣ፣ ተጽዕኖ ኃይለኛ እየሆነ ሲመጣ መንግስታት መፍራት ጀመሩ። ምክንያቱም ክርስትና ግሎባላይዝ የሆነ ቪዥን አለው፣ ዓለም አቀፍ ይዘት አለው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ስላለ ጌታችን፣ ዓለምን ሁሉ የመውረድ ጉልበት አለው። ክርስትና የመዛመን ኃይል ስላለው ነገስታቱ ቄሳሮች የፈሩት አንዱ ይሄ ነበረ። ስለዚህ ክርስትና ዘልቆት በጣም ተስፋፍቶ ስለነበረ ቤተ ክርስቲያን ማስፈራራቱን ቤተ ክርስቲያንን ማሳደድን ቤተ ክርስቲያንን ለማጥፋት መሞከር አልተቻል ላውሬ የሰጥቷቸው ሞክረዋል አቃታቸው፣ ደብድበው አቃታቸው፣ ገለው አቃታቸው። ስለዚህ በ ሶስት አስራ አንድ ላይ ስማርት የሆነው ጋሌሪየስ ከመሞቱ በፊት የአገረ ገዢ አልኳቸው ከመሞቱ በፊት ቀደም ብሎ በቃ በጣም ታማሚ ገመምተኛ በነበረበት ጊዜ ላይ ኤዲክት ኦፍ ቶለረንስ የሚል ስምምነት ወይም ደግሞ አዋጅ ያወጣ። ኤዲክት ኦፍ ቶለረንስ ማለት ማለት ነው የመቻቻል አዋጅ አወጀ። ክርስቲያኖች እየበረቱ ስለመጡ ብዛት እየጨመሩ ሲመጡ መቻቻል የሚል አዋጅ አወጀ ማለት ነው። ስለዚህ ክርስቲያኖች ስለ መልካም ግዛታችን ወደ አምላካቸው መጸለይ ግዴታ ነው አለና ክርስቲያኖች፣ ወደ እኛ ጸልዩ አይደለም፣ ወደ ቄሳር ጸልዩ ሳይሆን፣ ወደ አምላካቸው ስለ እኛ አገር ይጸልዩ፣ ስለ መንግስታችን ይጸልዩ ብሎ ያችን ሀሳብ ከተተባት ማለት ነው እና ምን ለማለት ነው ምንድን ነው ኢፊካን ቢት ደም ጆይን ደም አይነት ነው። ከቃትህ ያላደለም ተመሳስለ ከነሱ ጋር ኑር የሚል ነው። እና ክርስቲያኑ ጸሐፊ ሂፖሊተስ የሚባል በ200 ዓመተ ምህረት አካባቢ ሲጽፍ የሮመን እንዴት አድርጎ ብዙ ሰዎች እንዴት እንደተጠመቁ ይጽፍ ነበረ። ብዙ አማኞች ይድኑ ነበረ። ከባሪያዎች ወገን ይድናሉ፣ ከጌቶች ወገን ይድናሉ። ወንጌል በስደት ውስጥ እየበዛ ይሄድ ነበረ። እና ሂፖሊተስ በጻፈው ጽሑፍ ላይ ምን ይላል? እጩዎቹ ይላል ለጥምቀት የተዘጋጁ ሰዎች ደቀ መዛሙርት ልብሳቸውን አውልቀው ሰይጣንን ካዱና የእምነትን መሰረታዊ ትምህርቶች ተማሩ ተባሉ። በሶስት ጊዜ ይቅርታ፣ ሶስት ጊዜ ጥልቅ ግብት እያደርጓቸው በአብ ከዛ ያወጧቸዋል በወልድ ከዛ ያወጣቸዋል ከዛ በመንፈስ ቅዱስ እያሉ ያጠምቋቸው ነበር። ልክ ተጠምቀው ሲወጡ ግን አዲስ ልብስ ይለብሱ ነበር፣ የአዲስ ሕይወት ምሳሌ ስለሆነ ነው። ለነገሩ ጥምቀት ከተጠመቁ በኋላ ደግሞ የጌታ ራትን አብረው ይወስዳሉ። በዛ ዘመን ላይ ያልተጠመቀ ሰው የጌታን ራት አይወስድም ነበረ። ስለዚህ አንዱ የቤተ ክርስቲያን ስርዓት ተጠምቀው ሲጨርሱ ደቀ መዝሙር የሆኑ የጌታ ራትን ይወስዱ ነበረ። ጥምቀት በቀላልም የሚደረግ አልነበረም። በመጀመሪያ ይሄ እንደ ካተክዝም የሚባል ቃል አለ፣ ወይም ካተኩመን ይሉታል በጥንቱ ዘመን ላቲን ስለሆነ እና በመጀመሪያ እንደ ካተኩመንስ በጣም ሰፊ ዝግጅት ያስፈልጋቸዋል። ይህንን የካተኩመንን ባህሪ ተጠማቂው በቅርበት ህይወቱ ይመረመራል። ተጠማቂ ስለሆነ ካንዲዴት ነው ይመረምሩታል። ለሶስት ዓመታት ያህል ደቀ መዝሙርነት ተምሮ ህይወቱ በቅድስና መኖሩ፣ እግዚአብሔርን መፍራቱ፣ የተለወጠ ክርስቲያን እውነተኛ ክርስቲያን መሆኑን ካረጋገጡ በኋላ ነው በውሃ የሚያጠምቁት የነበረው። እኛ አንዴኑ አሁን የምናጠምቀው እንደ የምናጠምቃቸው ወዲያውኑ ጌታን ተቀበሉ በሁለት ወሩ ስለብ ለብ ለብ ለብ አድርገን እናስተምርና ከዛ ውስድ እናጠምቃቸዋለን። እነዚህ ግን ሶስት ዓመት ያስተምሯቸዋል ሶስት ዓመት እኔ ባደግኩባት ቤተ ክርስቲያን አንድ ዓመት ኢየሱስን መከተል የሚል ትምህርት ያስተምሯችኋል። ኢየሱስን መከተል ከተማራችሁ በኋላ ከዛ በኋላ በውሃ ትጠመቃላችሁ ተራው ሲደርሳችሁ። ለምን በዛ ጊዜ ለጥምቀት ብዙ የማይመች ሲዌሽኖች ስለነበሩ እና መዘግየት አለበት እያልኳችሁ ሳይሆን የሚጠመቁ ሰዎች ለምን እንደሚጠመቁ አስቀድመው ማወቅ ነበረባቸው ማለት ነው ወገኖች እና ቤተ ክርስቲያን የምትቀበለው በክርስቲያን ማህበረሰብ ውስጥ ፍጹም አዲስ ህይወት እንዳለው ሰውየው አዲስ ህይወት እንዳለው እውነተኛ ቅንነትና ፍላጎት ለወንጌል እንዳለው ሳረጋግጡ ፈጽመው አያጠምቁም። አንዳንዶች በተጠመቁ በሳምንቱ በዚህ ዘመን ላይ አታገኟቸውም። ስር የሰደደ ክርስትና ህይወት የላቸውም። ምክንያቱም ሰው እንደዚህ ቤተ ክርስቲያን ሰው አይድንም እንዴ እንዳይባል ብቻ አጣድፈን አጣድፈን እናጠምቃቸዋለን። ለነገሩ የሚጠመቅም እየጠፋ መጥቷል። ይሄ ደግሞ አሳሳቢ ጉዳይ ነው።